ራ ቤት ተገኝታለች። ቪዲዮን ያላያችሁ ገብታችሁ ይዩለት፣ አበረታቱ። ታዳጊ ነው እሱ እና እንግዲህ ከሰሞኑ እሱ መለያየት አለባት የሚል አንድ ቪዲዮ ሰርቶ ዚዮ ዚዮ ዚዮ እኔ ቅመሞች ደካ ሩዝ መቀቀልና ቤት ማጽዳት ድግሪ ነበር ያለን የሚመስል ለስድብም ድግሪ አለን። ፈጣሪ ስድብ በከለር እዛ ቤት ታገኛላችሁ ማለት በየአይነት የሆነ ስድብ ነበር የወረደበት እና እሱም ያችን እንግዲህ ተረድቶ እኔ ያልኩትኝ የጣሉ እነሱ አብሮ አይሆኑ ወይም ደግሞ ይሄሉ ወጥ ጥሩ መሆኑ አያስደስተኝም አደለምን ያልኩት ተረዱኝ ብሎ ትናንት ቪዲዮም ሰርቶ ነበረ። እንግዲህ ዛሬ ደግሞ ሄሉን በቃሉ መሰረት እናንተ ጋር ማምጣት አለብኝ ብሎ በማሰብ ቤቷ ድረስ ሄዶ የተለያዩ ጥያቄዎችን ሲጠይቃት ነበረ እንግዲህ እናወራበታለን። እናንተ ብቻ ላይክ ላይክ ላይክ አድርጉ። ላይክ ሳታደረጉ ደግሞ አትሳደቡ ወይ ተሳደቡ መርቁም። ላይክ ተደርጎ ነው። በደረቁ እኮ ይደብራል እንዴ። ሰው ቤት እኮ የሰው ልጅ እኮ ሰው ቤት ሲሄድ መጠየቂያ ይዞ ይሄዳል። ለምሳሌ አንድ ሰው ታመመ፣ ወለደ፣ የሆነ ነገር ሆነ ሲባል መቼም ባዶ እጃችሁን አትሄዱም አይደለም። ሙዝም ከሆነ እንዳቅማችሁ ስኳር፣ ምንም ይዛችሁ ትሄዳላችሁ። ስለዚህ እኔም መጠየቂያ ያስፈልገኛል። ይህን የመጠየቂያ ደግሞ ላይክና ሰብስክራይብ፣ ሌላ ነገር አልጠየኳችሁም ብራል አልጠየኳችሁም። ላይክና ሰብስክራይብ እያደረጋችሁ ቪዲዮን ይዩ ነው ያልኳችሁ። ስለዚህ እያደረጋችሁ ይዩ። ምንድን ነው ባለበት ተንቀሳቀሰው ቲክቶክም ላይ ምንም ላይ ፖሰት ፖሰት አድርጉኝ ምንድን ነው እንዴ! ለእኔ ግን ማነው የሚያሽቃብጥልኝ? እንደው ታቡ ግን እና ለማንኛውም ማለት ነው ግን፣ ቤተሰቦቼ እንግዲህ ቪዲዮ ላይ እንዳያችሁት ኪራ ሄሉ ቤት ሄዶ ያናገራትን ነገር ሰምታችሁታል። ስመሸዋል አልሳምሽን በሚል ጭቅጭቅ ተነስቶ እውነት ነው። ልብ ካላችሁት ልውል አንገት ላይ ያለው የሄዱ ሊፕስቲክ ቻፒስቲክ ሳይሆን የራሱ ሌላ ነገር ነው። ካያችሁት እንትኑ ላይ አሁንም አለ። ልብ ብላችሁ ካያችሁት እና በቃ ሰበብ አታብዙ። ማንም ሰው የሆነ ነገር ተፈጥሮ ሲከፋ የሆነ ነገር ሲሆን ሊተቃቀፍ ይችላል። ምንም ሚደንቅ ነገር የለውም። እኛ ያየናት እኮ የሰከንድ ጨረፍታ እኮ ነው አሁን እቺ ልክ እንዳቀፈቻት እንበልና ሌላም ሌላ ወንድም ቢሆን ያቅፋል። ይሄ ምንም በቃ የሆነ መጥፎ ቦታ ሲሳሳሙ ያያችሁ ነገር አስመሰላችሁት በጣም ማለት ነው። አጋነናችሁት እና ዞሮ ዞሮ እናንተ ብታጋኑትም እኔ ግን ማለት ነው ዋና ነገር ለሄሉ ማስተላለፍ የሚፈልገው ነገር ከዚህ በኋላ አልቅሰሽ እንድትመጪ አልፈልግም። እኔ ቆፍጠን ኮስተር ብለሽ። ለፍቅር ዋጋ ይከፈላል የምትሉ ሰዎች ደግሞ ማለት ነው ለፍቅር ዋጋ ይከፈላል፣ ነገር ግን ራሴን ዝቅ አድርጌ አይደለም የምከፍልለት። እውነቱን ስነግራችሁ ማለት ነው ወንድሜ ሲጀመር በሁለት ነገር ነው ወደ እናንተ ሊመጣ የሚችለው ማለት ነው። አንደኛ እናንተ ቆፍጣና ኮስታራ በቃ እሳችሁን አስከብራችሁ የምትኖሩ ሰዎች መሆናችሁ ሲገባው፣ ያ ማለት የሆነ እሱ እናቁት ምናምን አደለም ፍቅራችሁን ትንበሉ ምናምን አደለም፣ ግን በቃ ልክ ሊኖራችሁ ገደብ ሊኖራችሁ ይገባል። ይ ሰውዬ እምቢያል አደለ? ስለዚህ እሱ አሁን እያለች ያለችው የፈለገ ታምር ቢሆን እሱን ለማግኘት ምንም ነገር አድርጋለሁ እያለች ያለችው ምንም ነገር አድርጋለሁ። ያ ደግሞ ዋጋ ያስከፍላታል። ምክንያቱም በኋላም ቢመጣ ወደ ህይወቷ የሆነ ጊዜ የሆነ ነገር እየፈጠረ የሚሄድ ሰው ይሆናል ማለት ነው። የውሳኔ ሰው መሆን አለበት ልጁ ሲጀመር። ምንም ቢፈጠር ከቻልን ራሳችን መፍታት ካልቻልን ደግሞ ብንለያይ እንኳን የሆነ ጋፕ ቢፈጠር እንኳን የራሴን ህይወት የራስሽን ህይወት እንጂ ዘሎ እንደዚህ ሰበብ ነገሩ ያቺኛዋ ናት። ሴቷ ራሱ የረከሰችው ማለት ነው። ሂጂ ስትባል የምትሄድ ነይ ስትባል ተጎትታ የምትመጣ ይች አሁን እች ከሄሉ እኮ አትወዳደርም። ምንም ሴት ተብሎ ሊጠራ አይችልም። ሲጀመር እኔ ወንድ ልጅ ከኔ ህይወት ከወጣ በኋላ ምን ሊሰራ ይመጣል? ምን ፈልጎ አጋጣሚ ማለት አቁስሎኝ ሄደ ወንድ። እኔ በህይወት ተመልሶ እንዲመጣ አልፈልግም። ለምን እንደ መሬት ተወዝጉዞ እንደ ቀይ ምንጣፍ ተወዝጉዞ ሊን በላው ላይ አልሄድም፣ አላርገውም። ምክንያቱም ሲፈልገው ሂጂ ሲፈልገው ነይ እያለ ሊያሽከረክረኝ አይገባው። ስለዚህ እቺ ደግሞ አሁን እንደዛ ነው እያደረጋት ያለው። አሁን ነገ ከሄድ ጋር ሲታረቅ ደግሞ ቀጥ ይላታል። ይሄ ታዲያ ህይወት ነው ህይወት አይደለም እና እንደዛ ነው። በዚያ ጋጣሚ ቤተሰቦች ትዛለኝ ማታ እና ሄጋ በጥያቄያቸው መሰረተ ባኪሳምሪ ባኪሳምሪ የሆነ ነገር አድርጊ ምናምን የምትሉኝ አንዳንድ ልጆች ስላላችሁ እኔ ቪዲዮ በእነሱ አሰራ ብያቸዋለሁ። ቤታቸውን አልገባ ብያቸዋለሁ። ግን ቲክቶክ ላይ ገብቶ አይቸው በራሴ ላይ እሱም በራሱ ላይ እንደ ጌም ማለት ነው። ከብተን ነበር ኔትወርክን እምቢ ሲል እኔም ወጥቼ በእሱ ቤት ሂጅ ደግሞ ሊያስወራኝ አልቻለም አልቻለም። ምክንያቱም እኔ ነጭ ነጭ ዋነኛ እኔ ሳምሪ እህታችሁ ነጭ ነጭ ዋነኛ እንደናንተ አላለቃቀስም አልነፋ አልጠጥም። ስለዚህ የማውራት ስለሚያውቅ ናሂ ሊያስወራኝ አልቻለም። ያስወረደኝ ያስገባኝና ገና ስጀምር ያስወረደኛል ተጫወተብኝ እላቸዋለሁ ድምፅ ሆኖ ተጫውቶብኛል። ጭራሽ ስለኔ ያብራራል። ስለኔ ማንነት ያብራራላችኋል። ሕዝብ እየሞለጨ ሕዝብ እየወረደበት ማለት ነው። ሳምሪ ማለት እኔ ማቃት ከዚህ በፊት በጣም ጎበዝ ጀግና ቤተሰቧን የምታኖሩ የምታስተዳድር አሁን ንግድ ዱባይ ጀምራ ነው ብሎ አበረታታት። ፎሎ አድርጓት እኔን የምትወዱ ሂዱና ፎሎ አድርጓት። ከዛ በኋላ ያላችሁኝ ነገር ለማድረግ ዝግጁ ነኝ አለ። ግን እናንተ እንዲታረቅ ስለማፈልጉ መታችሁ እንኳን ፎሎ አላረጋችሁ፣ አያችሁ። ስለዚህ እንዲታረቅ አልፈልጉም፣ በቃ ናሂ ነግሯቸዋል። ከዚህ በኋላ ሳምሪን ሀያ ሺህ ሰብስክራይብ ቲክቶኳንም ሀያ ሺህ ካስገባችኋት እኔ እናንተ የምትሉኝን ለማድረግ ዝግጁ ነኝ ብሏል። ስለዚህ መልእክቴ ላስተላልፍላችሁ ብዬ ነው። እንግዲህ እሱ እንዲመለስ ወደ ትዳሩ ወደ ቀድሞ ህይወቱ እንዲመለስ ከፈለጋችሁ፣ ቃላችሁን ፈጽሙ። ሰብስክራይብ እያደረጋችሁ፣ ፎሎ እያደረጋችሁ ሀያሺ ያስገቡ ማለት ነው። ውድ ቤተሰቦች እና ሊያስወራኝ አልቻለም። ማታ ፈን ፈን ቀየ ሳኩኝ ነበር ያመሸሁት ይደረጅ ሰዓት ማለት ትችላላችሁ ምክንያቱም አንድ ሰውዬ ገብቶ በማርያም በገብርኤል በሚካኤል አውልቀው

ያን እንደምቆጣ ስለሚያውቅ ነው ሲያስወርደኝ የነበረው። ሆ እንደዚህ አይነት ነገር እንደማልደግፍ ያውቃል። እኔ ምክንያቱም አንድ ዓመት ሁለት ዓመት አይደለም። እኔም አውቀው ገና በመጀመሪያ በተዘጋ አካውንቱ ነው የማውቀው ናይን ማለት ነው። ጎዳና ላይ የወደቁ ሰዎችን እያነሳ የታመሙ ሰዎችን በቃ እያጠበ ልብስ እየቀየረ ምናምን ሲሰራ ነው የማውቀው ናይን ማለት ነው። እንደዚህ በተልከሰከሰ ስራ አልነበረም የማውቀው እና አሁን ደግሞ የእናንተ ጥንካሬ ነው የሚወስነው። እውነት የምትወዳቸው ትዳራቸው በቃ የሚያስደስታቸው ጥሩ ነገር ማየት የምትፈልጉ ከሆነ ቪዲዮ ባለማየት እና ኮሜንት ላይ ከዚህ በኋላ አልመጣም እያላችሁ በመጽሐፍ ቻሌንጅ አድርጋችሁት ከዚህ ነገር ማስወጣት አለባቸው አንደኛ እንደ ሃይማኖታችንም ጥሩ አይደለም ምክንያቱም በቃ የሰው ልጅ በስጋው ደግሞ ተጋብቶ እንደዚህ ነው የሚቆሸሸው እንደዚህ ደግሞ ሆነ ተብሎ ወደ ሃይማኖት ደረጃ ይሄዳል አሁን አብዛኛው ሰው ወደ ሃይማኖት እየሄደ ነው ሃይማኖታችን አረከሰ ነው እየተባለ ያለው ሁለተኛ ነገር ደግሞ ይሄ ዝሙት መንፈስ በቃ ምንም የሚያስተምር ነገር የለውም ስለዚህ ይሄ ስለሆነ በቃ እንደዚህ መቃወም አለባችሁ። እውነቴን ነው መነግራችሁ መቃወም አለባችሁ። ከተቃወማችሁ ደግሞ ሄዳችሁ ቪዲዮ እያያችሁ መሳደብ አይደለም። ቢያንስ ሲሆን ለአንድ ቀን ማዕቀብ መጣል አለባችሁ። ከዛ ከዛ ይወጣል። አሁን እናንተ በቃ የያዛችሁ የተናለ ሪፖርት ማድረግ ቲክቶክ ማዘጋት፣ ሪፖርት እያደረጋችሁበት ነበር ማታ ይሄ ደካሞች አስተሳሰብ ነው። አንድ ሰው ሲያጠፋ መመለስ ከፈለጋችሁ እዚህ ጋር አሁን የእሱን አካውንት ብታዘጉ፣ ውብዬ እሱም ናቸው የሚጎዱት ውብዬን የጠቀማችሁ መስሏችሁ ከሆነ ምክንያቱም እነሱን ጻብ የለማ ጸብ የለም። ድራማ ነው። ስለዚህ ያን አካውንት በታዘጉት እሷም ታዝንባቸዋለች። ግን ከዚህ ሁሉ ከዚህ ነገር እንዲወጣ ማድረግ ያለባቸው ነገር ቢኖር አካውንት ማዘጋት መፍትሄ አይሆንም። ልጁ ወደ ራሱ እንዲመለስና የቀድሞ ማነቱ እንዲያመጣ ብታግዙት ነው ጥሩ ነገር የሚሆነው ብዬ አስባለውኝ። በመሀል ገባሁኝ። እንግዲህ ሄሉ ነገር ሳልጨርስ ኔ ነገር እንደዚሁ ነው። ለማንኛውም ሄሉ የፈለገውን ነገር እኔ አደርጋለሁኝ። መስዋዕት መክፈል ያለብኝ ነገር እከፍላለሁ ብለሻል። መክፈሉን አልቃወምሽም፣ ግን ራስሽን ጠብቀሽ ኮስተር ብለሽ የሆነ ነገር መክፈል ያለብሽ ዋጋ እንጂ ራስሽን በዚህ ልክ ዝቅ አድርገሽ ከሱ ጋራ እንትን ማለት የለብሽ። ምክንያቱም ያየሽው ነው፣ ቁጭ ብለሻ እንጂ እያየሹ ነው። እየጠገበ ነው፣ እየጨመረ የሄደው። ትናንት እንኳን ከመኪና ተርፈሽ ድነሽ እንኳን ትሪት ሊያደርግሽ አልፈቀደም። እንደ ባሎኒ ኳስ ነበረ እንትን ሲልሽ የነበረው ማለት ነው፣ ሲገፈተርሽ ምናምን ሲልሽ የነበረው ያ ደግሞ ትክክል አይደለም። በቃ የሚሆንች ሰው ሲጀመር ለአንቺ ሪስፔክት ይኖረዋል። እንደዚህ አደርግም ማድረግም የለበትም። እንኳን ከመኪና ውስጥ ተርፈሽ አይደለም፣ በቃ እምባሽን እንኳን እውነተኛ ፍቅር ያለው ሰው እምባሽን እንኳን ለማየት ፈቃደኛ አይሆንም። ቢያንስ አንቺን ትሬት አድርጎ ከዛ ዞር፣ ሌላ ጊዜ እናወራበታለን ብሎች ነው የሚሄደው እንጂ እንደዛ እያዳፋሽ አይሄድም ነበረ። ስለዚህ እንደዛ በአታረጊ ጥሩ ነው። ወደ ራሱች ተመልሰሽ በቃ ውሳኔዎችሽ ቆፍጠን ኮስተር ያሉ ቢሆኑ ጥሩ ነው። በቃ አሁን አንድ እኩል ናቸው። አንቺም ጋር ጥፋት አለ፣ እሱም ጋር ጥፋት አለ። ምናልባት የአንቺ ጥፋት የሚሆነው ሳምሶ ሳይሆን ጨዋታው በዛ ልክ ተጠጋግታችሁ ሲያይ ሌላ ሰው ቢሆን ምንም ላይ መሰው ይችላል ግን ያብ ላይ የሆነ ጥላቻ ስላለበት ሱ ከመጀመሪያውም ያንን ሲያይ እውነት መሰለው። ግን ደግሞ የእሱ ሁለተኛ ስህተት ነው። የመጀመሪያ ስህተቱን እዚች ፍቅረኛው ጋር ከሁለት ሶስት ጊዜ መገኘት አሁን ደግሞ ድጋሚ ሷ ማግኘቱ የእሱ ስህተት ነው። የሚበልጠው ከአንድ ስህተት ማለት ነው ያንቺ አንድ ስህተት ይሄን ይዘው የሚንጫጩት የሚጮህ ደግሞ እነሱ ምንም የሚያምጡት ነገር የለም። ኦኬ ምንም አይኖሩልሽም፣ ህይወትሽ ኑሮሽን አይኖሩልሽም። በቃ የእሱ ጥፋት ይበልጣል ሶስት አራት ጊዜ ነው ያጠፋው አንቺ እኮ አንድ ነው ቢያንስ ያጠፋሽው ስለዚህ ወደ ራስሽ ተመልሰሽ ሄዱ ቆፍጠን ያለ ውሳኔ ወስኚ እውነቴን ነው የምነግርሽ ሌላውን ጠንበለን በወንድምነት ይዘሽው ነው እስኪ እስኪ ወንድም የኖርሽ እንደ ሉል እስኪ አስተዋውቂ የዛን ጊዜ ጭራውን ቆልቶ ነው የሚመጣው ሙ መኝኝ እኔ እኔ የምልሽን ነገር ብቻ አድርጊ ደግሞ የምን መለማመጥ ለማንኛውም እወዳችኋለሁ ላይክ ሰብስክራይብ አርጉ መልካም ጊዜ ቻው ቻው